ከዛ ኢኒሻል ክላይም ባለ አሁን ወደ ከፍታ ልትወጣ ነው። ወሬ አትስማ አትጨነቅ። ትኩረትህ ከፍታ ላይ መውጣት ይሁን። ጀምረኸዋል፣ ህልምህን፣ ጀምረሻዋል፣ ህልምሽን። ክላይም ክላይም ክላይም ክላይም እየሰራችሁ ወደ ላይ ውጡ፣ ወደ ላይ ውጡ፣ ወደ ላይ ውጡ። ግን እዚህ ጋር አታቆሙ። ከዛ የሚቀጥለው ክላይም ቱ ክሩዝ አልቲቲዩድ የመጨረሻው የተዘጋጀልህ ከፍታ ላይ ሰላሳ ሦስት ሺህ ፌት ላይ መውጣት አለብህ። በቃ በትጋት የምትደርሱበት ቦታ ከሆነ ስለሆነ እዛ ጋር ትደርሳላችሁ። አሁን ድሪማችሁ ጋር ደረሳችሁ። ክሩዝ ልታደርጉ ነው፣ ክሩዝ ታደረጋላችሁ። እዚህ ጋ ሪላክስ አድርጋችኋል። መጠንቀቅ ያለባችሁ ነገሮች አሉ እዚህ ጋ ስትደርሱ። አንደኛው አንዳንድ ሰዎች በእናንተ ከፍታ ያሉ በእናንተ አልቲቲዩድ ያሉ ሰዎች እናንተ እየበረራችሁ ከሌላ ኦፖዚት ዳይሬክሽን ይመጣሉ እና ሊገጫችሁ፣ ልትጋጩ ነው። እንደዚህ ሲሆን ፓይለቶቹ ምንድን ነው የሚያደርጉት? ወይ ያደርጉና ይዞራሉ፣ ያመልጡታል። ወይም ያደረጉና ያመልጡታል። ወይም ከፍታ ይጨምሩና ያመልጡታል። በጣም ሬር ነው ያመልጡታል። እዚህ ጋር ከወጣችሁ በኋላ በፍጹም በፍጹም ከማንም ጋር አትጋጩ። በፍጹም ባለስልጣን ቢሆን አትጋጩት። ሌላ ባለሀብት ቢሆን አትጋጩት። ነገር የሚፈልጋችሁ ከሆነ አትጋጩት። ሲመጣ ነገር ፈልጎ ሲመጣ ለነገሩ እዚህም ነው በሉና አልፉት። ምክንያቱም እዛ ላይ መጋጨት ማለት ምን ማለት እንደሆነ ታስባለ ታውቃላችሁ። ሁለታችሁም ናችሁ የምትከሰከሱት አቮይደር ኮንፍሊክት ለነገሩ፣ ሁሌም ኮንፍሊክት አቮይደር እኮ እኔ። አሁን በፍጹም ለመጣላት ፈቃደኛ አይደለሁም። እዚያው ሰው ወጣ አንዱ ቢናገረኝ፣ አንደኛ አልችልበትም፣ መደባደብ። ተደባድቤ አላውቅም፣ የእውነቴ ነው የምላቸው፣ ከተወለድኩ ተደባድቤ አላውቅም። ሁለተኛ ብመታው እና ቢጎዳ እኔ እስር ቤት እገባለሁ፣ ቢመታኝ፣ እኔ ሁለቱም ዲስ አድቫንቴጅ ነው ያለው። ስለዚህ ምን አደርጋለሁ? አመልጠዋለሁ። እዚህ ላይ ስትሆኑ በፍጹም አትጋጩ። በፍጹም ከፍታው በጣም ኃይለኛ ነው። ሁለተኛ የሁማኒቴሪያን ስራ ጋ አሶሴት አድርጉ። አሁን እሁድ ለታ እንትን ሙዳ የሄጄ ነበርና የምትሰራው ስራ ኦቲስቲክ የሆኑ ልጆች፣ ለዛውም ሴቪር የሆነ ኦቲስቲክ ዊልቸር ላይ የተቀመጡ ልጆች፣ ሌላ ሁለት እህት ማማቾች፣ እናትየው ራሷን አጥፍታለች ሁለት ሲሆንባት ራሷን አጥፍታለች። ሌላ ልጃየሁ አይኑ አይም፣ ጆሮ አይሰማው። ማነው የሚያሳድገው? ሙዳይ ስሟም ራሱ ሙዳይ ነው። ሙዳይ እንትን ሲስተር ዘቢደር ነበረች፣ የሜሪ ጆይ ባለቤት አይናልም ነበረች። የወደቁ ትናንሱ እና ማንን አገኘው እዛ መሰላቸው? አርቲስት ፀሐዬ ዮሐንስን አገኘሁት። እኔ ሙዳይ ሲሄድ የመጀመሪያ ቀኔ ነው። አርቲስት ፀሐይ ዮሐንስ ላለፉት ስምንት ዓመታት በቋሚነት ሳፖርት ያደርጋቸዋል። እነዚህ ክሩዝ እያደረጉ ግን ከሁማኒቴሪያን ስራ ጋር የተገናኙ ናቸው። ሜገረም ደጃኔ ክሩዝ ያደርጋሉ፣ ከሜሪጅ ጋብረው ይሰራሉ። ካከበራችሁ በኋላ ከፍታ ከወረሳችሁ በኋላ ሌሎችን መርዳት፣ የሁማኒቴሪያን ስራ መስራት በጣም ቋሚ ስራችሁ ይሁን እዚሁ ላይ ክሩዝ ላይ እዚህ ውስጥ የላችሁም፣ ግን በካሜራ ለሚያዩ ምክር ነው መክረው። እዚህ ጋር ከወጣችሁ በኋላ አብዛኛው እዚህ ጋ የወጣ ባለሀብት ውሽማ ያስቀምጣል። እውነቴን ነው የምላችሁ፣ የአዲስ አበባ ባለሀብት ውሽማ ያስቀምጣሉ። እና ኖርማል ነው እርስ በርሳቸው ሲያወሩ ምናምን ስትሰማቸው ኖርማል አድርገውት፣ ባለትዳር ሆነው እንዴት ናት ያንተ ያን ተስብራን ይባባላሉ። ይጎዳቸዋል፣ በጣም ይጎዳቸዋል። ለነሱ አሁን ሩዝ እዛ ጋ ደርሰው ግን ኖርማል አድርገው የአዲስ አበባ ባለሀብቶ ነው ውሽማ ተከራይተው የሚያስቀምጡ። በኋላ ይፈጠፍጠሃል። ይጎዳቸዋል። ኮንሲኩዌንስ አለ። ዛሬ ሚስት አላወቀችም ውሽማ ጋር ደርሰ መጣ ምንም አልታወቀም። አንተ አራዳነ፣ ጎበዝነ፣ ጎበዝ በቃ እዛ ጋ ያስቀምጣል። እዛ ጋ ማስቀምጣል ሚስት አታውቅም። ልጆች እያሳደገች ነው። አንተ በጣም ስማርት መሆነ ነው። ክሩዝ ስታረግ እዚ ጋ ይጠብቀሃል። ይፈጠፍጣል ራሱ ክሩዝ ላይ ከወጣችሁ በኋላ ጨዋዎቹ፣ ትዳር ካላችሁ ትዳራችሁን አክብራችሁ ኑሩ። ትዳር ከሌላችሁ ቢያንስ ስቴዲ የሆነ ሪሌሽንሽፕ አንዲት ሴት ጋር ሴቷም ከአንድ ወንድ ጋር ስቴዲ ሪሌሽንሽፕ ይኖራችሁ። ገንዘብ የሰውን ባህሪ ይለውጣል፣ ሀብት በገንዘብ የፈለግከውን ማድረግ ስለምትችል ደስ ያለህን ነገር ማድረግ ስለምትችል አታድርግ፣ ኮንሲኮንስ አለው። ኦፌንድድማ አይሆንም። እኔ ውሽማ ተውነ ያልኳቸው ሌላ ምን አልኳቸው? ለእነሱ ጤና ነው። ከዛ ይሄ ረሽም ዘመናችሁ በእረፍት በብልጽግና መሄድ ያለባቸው ሀገር እየሄዳቸው ትራቭል እያደረጋቸው በጣም ቆንጆ ኑሮ እየኖራቸው ድንቅ ህይወት ትኖራለች። ይሄ ለድሪመርስ ብቻ ነው። ከዛ ያው ክሩዝ ነው። ይሄም ሲደርስ ዲሴንት ሲያደርግ ቅድም እንዳልኳችሁ ነው። አሁን በመጠንቀቅ ይሄ በጄሪያትሪክ ኮምፕሊኬሽን እድሜያችን በጣም በሚሄድበት ጊዜ እኔ አሁን ለዛ እየሰራሁ ነው። ምበላውን አውቃለሁ። ማልበላቸው ነገሮች አሉ። ይፈትናሉ። ያምሯችኋል ጨክናለሁ። አልበላህም ብለዋለሁ። ክብደቴን በጣም ቀነስኩ። የዛሬ አስር ዓመት ከነበረኝ ክብደት ወደ ሀያ ኪሎ ግራም ቀንሻለሁ። ዲሴንቱ ሲመጣ ብዙ አትቸገሩም። እንዲሁ ወጣት እንደሆናችሁ መቆየት ይቻላል። ከዛ አፕሮቹ ሲመጣ ሌጋሲያችን እናስተካክላለን። የአንድ ሰው ትልቁ የህይወቱ እንደውም ቁም ነገር ሌጋሲ ትቶ ማለፉ ነው። ለልጆቹም ለትውልዱም ለሀገርም ትውልድ ተክቶ ማለፉ ነው። ከዛ ላንዲንግ ሲመጣ ቀኑን ጠብቆ ነው የሚመጣው። ምንም ማድረግ አይቻልም። እዚ ጋ ምንም አስተያየት የለም። እዛ የሚያደረጉን ያደረጉናል። ከዛ በኋላ እንደ ሃይማኖታችሁ ሃይማኖት አባቶቻችሁን ጠይቁ። ካለቀ በኋላ ደግሞ ሌላ ምዕራፍ አለ። የድሪመሮችና የነን ድሪመሮች ልዩነት ምንድን ነው? ድሪመሮች ቴክ ኦፍ ያደርጋሉ። ወደ ከፍታ ይወጣሉ ከዚ ክሩዝ እያደረጉ ይኖራሉ በከፍታ ላይ። ድሪም የሌላቸው ደግሞ መሬት ለመሬት ቅድም ያለውን አይነት ይኖራሉ ማለት ነው።